ሰበር መረጃዎች ደርሰውናል። አቶ ክርስቲያን ታደል እና አቶ ዮሀንስ ባያሌው በቅሊንጦ ማረሚያ ቤት ጥቃት እንደተፈጸመባቸው ተሰማ። እጅግ አስደንጋጭ ነው። ይህ በማን ደረሰባቸው? ይህ እንዲደረግባቸው ያዘዘውስ ማን ነው የሚለውን በዝርዝር እንመለከታለን። በሌላኛው መረጃችን ደግሞ በአዲስ አበባ እየተፈጠረ ያለው ነገር ዛሬም ህዝቡ ጩኸቱን ከፍ አድርጎ እንዲማጸን ያደረገው ነው ተባለ። የአዳነች አቤቤና የተቋሙ የተጣረሰ መግለጫ፣ የጠቅላይ ሚኒስትር አብይ አህመድ መልእክትና እውነታ የሚለውንም በስፋት እናስደምጣችኋለን። የኢፌዴሪ የመንግስት ኮሚኒኬሽን ጥብቅ መግለጫ ሰጠ። ወደ ኢትዮጵያ እንዳይገቡ ያገዳቸው አካላት ያስገባበትን ዋነኛ ምክንያትም ገልጿል። በፖለቲካ ምክንያት ወደ ኢትዮጵያ እንዳይገቡ የታገዱ አባቶችን በተመለከተ የወጣ መረጃና የተሰጠውን ተጨማሪ ማስጠንቀቂያም እንዲሁም ደግሞ ሌሎች መረጃዎችን በዝርዝር መረጃችን በስፋት የምናስደምጣችኋለን። ሰላም ጤና ይስጥልን በመላ ክፍለ ዓለማት የምትገኙ ዘ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛለን እያለን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን፣ በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ፣ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናምራለን። መልካም ቆይታ። አቶ ክርስቲያን ታደለና አቶ ዮሐንስ ቧያሌው በቂሊንጦ ማረሚያ ቤት ጥቃት እንደተፈጸመባቸው ተሰማ። ሚያዚያ 22 ቀን 2017 ዓ ም የቂሊንጦ ማረሚያ ቤት እስረኞች ወደ ማደሪያቸው ከገቡ በኋላ ከምሽቱ 12 ሰዓት ላይ ቀይ ቦኔት የጫኑ የፌዴራል ፖሊሶችም ቁልፍ ሰብረው ገብተው አቶ ክርስቲያን ታደለንና አቶ ዮሐንስ ቧያሌውን ከእስር ቤታቸው እንዳስወጧቸውና እስከ ሌሊቱ ሰባሳት ድረስም ሜዳ ላይ አስተኝተው እንዳሳደሯቸውም ምንጮች ገልጸዋል። በተመሳሳይ ዶክተር ሰን አሰፋ፣ ጋዜጠኛ ጎበዜ ሲሳይ፣ ጋዜጠኛ ዳዊት በጋሻው፣ ፕሮፌሰር ማረጉ ቢያቢያንና ዶክተር ሲሳይ አውጋቸው ይኸው ድርጊት የተፈጸመባቸው መሆኑን አርብ ሚያዝያ 24 ቀን 2017 ዓ ም ለፍርድ ቤት አቤቱታ አቅርበዋል። ቀይ ቦኔቴ የጫኑ የፌዴራል ፖሊሶች ምሽት 12 ሰዓት በሩን ባይል ከፍተው ከገቡ በኋላ ሁላችንንም እጃችንን ወደላይ ላይ እንድናደርግ አዘው ሜዳ ላይ በሰልፍ አቁመውን በመሳሪያ ሲያስፈራሩን ነው ያደሩት ሲሉም ለፍርድ ቤቱ ገልጸዋል። ቀደም ሲል በምርመራ ወቅትም ድብደባ የፈጸሙብን የመንግስት ሹማምንትን ከሁለት ዓመት በኋላ የቂሊንጦ ማረሚያ ቤትን አጥር ጥሰው የተኛንበትን ቤት በር በኃይል ሰብረው እስከ ሌሊቱ ሰባት ሰዓት ድረስም ሜዳ ላይ አሰልፈውን አሳድረውናል። ህይወታችን አደጋ ላይ መሆኑን ህዝባችን እንዲያውቅልን ነው ሲሉ አስነብበዋል። አቶ ዮሐንስ ባያሌው እና አቶ ክርስቲያን ታደለ ከአንድ ዓመት በፊት በአዋሽ አርባ ወታደራዊ እስር ቤት በነበሩበት ወቅትም የከፋ የጤና መታወቅ ገጥሟቸው እንደነበርም ይታወቃል። በመሆኑም ጤናቸው ገና ሳያገግም በድጋሚ ሜዳ ላይ ተሰልፈው እንዲያድሩ መደረጉ ለባሰ የጤና እክል ተጋልጧል ሲሉም ምንጮቻችን ገልጸዋል። የፌዴራል ፖሊስ የማረሚያ ቤቱን አጥር ሰብረው ለምን እንደገቡና በሽብር የተጠረጠሩ እስረኞች ለምን ከክፍላቸው አስወጥተው ሜዳ ላይ እንዳሰሯቸው የታወቀ ነገር የለም። ወደ ቀጣይ መረጃችን ስናምራ ጠቅላይ ሚኒስትር አብይ አህመድ በካዛንቺስ የተከናወነውን የኮሪደር ልማት ሲመርቁ የስራው ሂደት ጉሳማ ይኖረዋል ሲሉም ተደምጠዋል። የአንዳንድ ሰዎችን ህይወት አስተጓግለን ሊሆን ይችላል ያሉት አብይ ለጋራ ልማት፣ ለጋራ ጥቅም የተከሰተ እንደሆነ አስረድተዋል። የኢትዮጵያ መንግስት አዲስ አበባን ጨምሮ በከተሞች ተግባራዊ የሚደረገውን ፕሮጀክት እንደሚቀጥል ጠቅላይ ሚኒስተሩም ገልጸዋል። የኮሪደር ልማት በሀገሪቱ ከፍተኛ ለውጥ በማምጣት ላይ እንደሚገኝም በተደጋጋሚ የሚናገሩት የኢትዮጵያ ባለስልጣናት የሚቀርቡበትን ትችት ግን ሚና አይቀበሉም። የአዲስ አበባ ከንቲባ አዳነቻቤ ካዛንቾስና ፒያሳን በመሳሰሉ ነባር ሰፈሮች የከተሞችን ነዋሪዎች ፈቃደኛ ሆነው ልማቱ ገብቷቸው አምነው ይሁንታቸውን ባይሰጡ ኖሮ ይህንን ስራ ልንሰራ አንችልም ነበር ሲሉ በቅርቡ በጉዳዩ ላይ በሰጡት ማብራሪያ ተናግረዋል። የአምነስቲ ኢንተርናሽናል የአፍሪካ ቀንድ ጉዳዮች ተመራማሪ ሃይማኖት አሸናፊ በኮሪደር ልማት የመንግስት አካላት እንደሚያቃልሉት በጣም ጥቂት የሚባል ህብረተሰብ አይደለም እየተጎዳ የሚገኘው ሲሉም ይሞግታሉ። ተቋማቸው ሰዎችን ያለፍላጎታቸው ህጋዊ ከለላ እና ሌሎች ጥበቃዎች ሳይኖራቸው ለኮሪደር ልማት ሲባልም የሚፈጸመውን በግዳጅ ማፈናቀል አምነስቲ ኢንተርናሽናል በኢትዮጵያ ታይቶ የማይታወቅም ብሎታል። የመኖሪያ ቤታቸው በግዳጅ ሲፈርስ መተደሪያቸውን ያጡ በራሳቸውና በልጆቻቸው ላይ የአእምሮ ጤና እክል የገጠማቸው እንዲሁም እድርን ከመሳሰሉ የማህበሬ ተቋማት የተነጠሉ መኖራቸውን ሪፖርቱም ያሳያል። ከፍተኛ ቁጥር ያላቸው ሰዎች በድንገት እናም በግዳጅ ማፈናቀል የኮሪደር ልማት እየተከናወነ በሚገኝባቸው ከተሞችም የሚኖሩ ሚሊዮኖች በፍርሃትና ለመፈናቀል ስጋት መዳ ማዳረጉን አምነስቲ በሰነዱ ማትቷል። የሰብአዊ መብቶች ተሟጋች ሚያዝያ 6 ቀን 2017 ዓ.ም ይፋ ባደረገው ሪፖርትም ፕሮጀክቱ በጊዜ አይነት ሊገታ እንደሚገባ ጥሪ አቅርቧል። የኮሪደር ልማት እስካሁን ያደረሰውን ጉዳት በመመርመር እንዳይደገም የፕሮጀክቱን አተገባበር በቂ ምክክር የሚደረግበት በቂ ማስጠንቂያ እና ማካካሻ የሚሰጥበት አድርጎ ማስተካከል እንደሚገባ የድርጅቱ የአፍሪካ ቀንድ ጉዳዮች ተመራማሪ ሃይማኖት አሸናፊ አስረድተዋል። በአምነስቲ ኢንተርናሽናል የአፍሪካ ቀንድ ጉዳዮች ተመራማሪ ሃይማኖት አሸናፊ ጋር ቃለ መጠይቅ ቅም ተደርጎ ነበር። ታዲያ በዚያም ቃለ መጠይቅ ላይ ነው ይህንን ጉዳይ የገለጹት። ወደ ቀጣይ መረጃችን ስናመራ ከኤፍኤድሪ የመንግስት ኮሚኒኬሽን አገልግሎት የተሰጠ መግለጫ። መንግስት ሀገራዊ ተቋማትን ለማጠናከር ያለውን ቁርጠኝነት የጸና ነው። ከዚህ በፊት አንዳንድ ወገኖች በፈጠሩት ችግር የተነሳ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሲኖዶስ ጉባኤ ለመሳተፍ ላልቻሉ ሶስት አባቶች ሁኔታዎች መመቻቸታቸውን መንግስት ያሳውቃል። ሀገራዊ ተቋማት ለሀገረ መንግስት ግንባታ ያላቸውን የላቀ ሚና መንግስት ስለሚረዳ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አባቶች መካከል የተፈጠረውን መለያየት እንዲፈታ መንግስት የመሪነቱን ሚና መጫወቱ የሚታ ይታወሳል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአገር ግንባታ የነበራትና የሚኖራት ሚና በመገንዘብ መንግስት አስፈላጊን ድጋፍ ሲሰጥም ቆይቷል በዚህ አቋሙም ይቀጥላል ይህንን ያልተረዱ አንዳንድ አካላትም ችግሮችን ፈጥሮ የነበረ ቢሆንም እንኳን መንግስት ለቤተ ክርስቲያኗና ለመመኗ ሲልም በወደ ሰፊነት ለማለፍም ወስኗል ይህም ከግለሰቦች ችግር ይልቅ የቤተ ክርስቲያኗን አስተዋጽኦም ስለሚመለከት ነው ሲሉም መንግስት ችግሩ እንዲፈታ ሲኖዶሱ ያቀረበውን ጥያቄ ተቀብሏል በሂደቱም ተቀራርቦ መነጋገር ከሁሉም የተሻለ የመፍትሄ መንገድ መሆኑን ታይቷል ስለዚህም ሲኖዶሱ መንግስት ነገሩን በወደ ሰፊነት እንዲመለከተው በጠየቀው መሰረትም ብፁ አቡነ ጴጥሮስ፣ ብፁ አቡነ ቴፍሎስ እናም ብፁ አቡነ ያቆብ በሲኖዶስ ስብሰባ ለመገኘት እንዲችሉ ከመንግስት የሚጠበቀውን ሁሉ እንደሚያደርግም ገልጿል። የኢትዮጵያና የኤርትራ የ2025 ፕሬስ ነጻነት ደረጃ ይፋ ሆነም። የ2025 የዓለም የፕሬስ ነጻነት ሪፖርት ይፋ የሆነ ሲሆን ሪፖርተርስ ሳን ፍሮንቴ ባወጣው በዚህ ሪፖርት መሰረትም በአለማችን ላይ ከፍተኛ የፕሬስ ነጻነት ያለባት በሚል በግንባር ቀደምነት የተቀመጠችው ናይሮቢ። መቶ ሰማንያ ሀገራትን ባካተተው በዚህ ዝርዝርም የመጨረሻውን ደረጃ ያገኘችው ወይንም ደግሞ መቶ ሰማንያኛ ላይ የተቀመጠችው ደግሞ ኤርትራ ናት። ኢትዮጵያ በዚህ ሪፖርት ላይ 145ኛ ደረጃ ስትይዝ አሜሪካ ደግሞ በ57ኛ ደረጃ ላይ ተቀምጣለች። ሪፖርቱም በያዝነው አመት ማለትም በ2025 በአለማችን ከምንጊዜውም በላይ የፕሬስ ነጻነት አደጋ ውስጥም የወደቀበት አመት መሆኑን አሳውቋል። በዘንድሮ ሪፖርትም ከዓለማችን ሀገራት በግማሹ ለመጀመሪያ ጊዜ የፕሬስ ነጻነት መጥፎ የሚባል ደረጃ ውስጥ እንደሚገኝም አስረድቷል። የፕሬስ ነጻነት ሙሉ በሙሉ በሚከበርባቸው ሀገራትም የሚኖሩ ህዝቦች ከዓለማችን ከአንድ ፐርሰንት በታች የሚሆነውን ብቻ እንደሚሸፍኑም ነው የተጠቀሰው። ወደ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ ቸር ቆዩልን።